ምናልባት አሁን ከመለጠን ነገ ማድረግ ብንፈልግ እንኳን የማናደርግበት ጊዜ ይመጣል። እዚህ ድቅድቅ ጨለማ ለመውጣት የእያንዳንዳችን፣ የእያንዳንዱ ግለሰብ፣ የእያንዳንዱ ማህበረሰብ፣ የእያንዳንዱ ተቋም ምንድን ነው መሆን ያለበት የሚለውን ይህን ማስቆም እዚህ ድቅድቅ ጨለማ ለመውጣት የእያንዳንዳችን፣ የእያንዳንዱ ግለሰብ፣ የእያንዳንዱ ማህበረሰብ፣ የእያንዳንዱ ተቋም ምንድን ነው መሆን ያለበት የሚለውን ይህን ማስቆም ይህንን በምናስቆምበት ጊዜ ብዙ ነገሮችን መተው ይኖርብናል። አንደኛ የሉንታ ከኛ መውጣት አለበት። ምክንያቱም እየሞትን ስለሆነ፣ ምክንያቱም እያለቅን ስለሆነ። ኢትዮጵያ በኢትዮጵያዊነት ለመቀጠል ካስፈለገ አሁን ይሄ ያለው ነገር መቆም መቻል አለበት። በተለይም ኦርቶዶክሳውያን እንደ ኦርቶዶክስ በዓለም ላይ ስማችን እንኳን እንዲኖር ከፈለግን የማስቆሚያ ጊዜው አሁን ነው። አሁን ካልቆመ መቼም ቢሆን ኦርቶዶክሳውያን በኢትዮጵያ ምድር ላይ ስማቸውና ዘራቸው እንኳን ሊኖር አይችልም። ስለዚህ ዛሬ እዚህ ያላችሁ ሁላችሁ ለዚህ በሞት አፋፍ ላይ ከሁሉም ተመርጦ ሞት ለቀረበበት ሕዝብ ሁላችሁም መቆም እንዳለባችሁ በእግዚአብሔር ስም አደራ እላለሁ። ምንድን ነው የሚያስፈልገን? የሚያስፈልገን ምንድን ነው ለኛ? የመጀመሪያው መተባበር መደማመጥ ነው የሚያስፈልገን። አሁን ብዙ ጊዜ እንዲህ አይነት ድርጅቶችም እንዲህ አይነት ነገሮችም ይጀመራሉ፣ ግን ግባቸው አይደርሱም። ምክንያት መደማመጥ ስለማንችል ነው። ብዙ ጊዜ የመደማመጥ ችግር ስላለ አሁን ሁላችንም አንዳችን ለአንዳችን አንዳችን የአንዳችን ጉድለት ራይስታይሆን የአንዳችን ጉድለት ሞልተን ወደ እውነተኛና ወደ ሙላት መሄድ ይኖርብናል። ስለዚህ ሁሉም ማህበረሰብ ለእንደዚህ አይነት ሁኔታ ከትችት ወጥቶ ወደ ተግባር መግባት አለበት። ወደ ተግባር ስንገባ ደግሞ የገንዘብ የሀሳብ፣ የምክር፣ የእውቀት አስተዋጽኦ ማድረግ አለበት። ለዛሬ ያልሆነ መቼም ላይሆንም። ምናልባት አሁን ካመለጠን ነገ ማድረግ ብንፈልግ እንኳን የማናደርግበት ጊዜ ይመጣል። እናድርግ ብንል እንኳን የማናድርግበት ጊዜ እድላችን የመጠቀም ጊዜ እንኳን ላይኖረን ይችላል። ስለዚህ ዛሬ እድላችን እንድትጠቀሙ በእግዚአብሔር ስም ያቀርብላቸዋል። ሶስተኛ አጠቃላይ በልዩነት ያላችሁ፣ በተለይም በዚህ በፖለቲካ ውስጥ ያላችሁ በልዩነት ያላችሁ ሰዎች ከዛሬ ውጭ ሌላ እድል ምናልባት ስልጣን እናገኛለን ብላችሁ ተራ እየጠበቃችሁ እንደሆነ ስልጣን የማግኘው ጊዜና ህዝብ የለም። ዛሬ ይህን ካላደረጋችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለን ሁላችን ኦርቶዶክሳውያን ከማለቃችን በፊት አንድ ሆነን ይሄ ዝም ብሎ የማካበድ ጉዳይ አይደለም። አይተነዋል። አሁንም እያየረው ነው ነው ስለዚህ የማካበድ ጉዳይ ሳይሆን ሁላችንም የራሳችን ችግር ነው ብለን ለራሳችን እንድንቆም ያስፈልጋል ያስፈልጋል። ጊዜው መቼ ነው? አሁን ነው። የመዳን ጊዜ አሁን ነው የሚለው የመጽሐፍ ቅዱስ ሐሳብ እዚህ ላይ ነው የሚሰራው። የመስሪያ ጊዜ አሁን ነው። ነገ ላንደርስ እንችላለን። የነገ ጉዳይ የኛ አይደለም። የኛ ጉዳይ ዛሬና አሁን ነው። ዛሬና አሁን ከሆነ ዛሬና አሁን ሁላችንም ለዚህ መተባበር ያስፈልገናል ብዬ አምናለሁ። እንግዲህ የሚረዳችሁ ከሆነ የሆነ የጻፍኩት ጽሁፍ አለ እሱ እልክላችሁና ትወያዩበት አላቸው እግዚአብሔር አምላክ በእውነት ሀሳባችሁንና አላማችሁን ያሳካላችሁ የእግዚአብሔር ጥርቅ የእግዚአብሔር ምረት የእግዚአብሔር ሀሳብ በምድራችን ይንገሥ እናንተም እውነተኞች ሁናችሁ ለእውነት ከቆማችሁ ማሸነፋችሁ የማይቀር ነገር ነው ይህ ነገር በለወጡ የማይቀር ነገር ነው እኛ ካልተሳተፍን ብቻ ነው እንጂ አለማሳተፋችን ጥያቄ ያቀርባል እንጂ ማለፉ የማይቀር ነገር ነው መከናወኑ የማይቀር ነገር ነው አሁን በዚህ ዘመን የኢዮብን መጽሐፍ ነበር አነብ የነበረው። እዮብ በዚህ ሁሉ መከራ እንመክራለን የሚሉት ሁሉ ያቆስሉት ነበር፣ ግን መጨረሻ ላይ እግዚአብሔር ምሕረት ሰጠው። ኢትዮጵያም እዮብ ናት። አሁን ይሄ ሁሉ መከራ ያልፍና ወደ ከፍታ ወደ ነበረችበት ትወጣለች። እኛ ካልተሳተፍን ብቻ ነው የሚቀረው። ስለዚህ ይህንን እኛ የዚህ ታሪክ ተሳታፊዎች እንድንሆን ነው አደራምለው። የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። የቅዱሳን ረድኤት በረከታ ይልልን። ወስብሐት ለእግዚአብሔር።